ዳዲቭ ተረት ከመሆን ታድጎኛል። በአሁኑ ግን አላሳፍርሽም። ሰላም ሰላም ብያለሁ። ወድና የተከበራችሁ ድ ቤተሰቦቼ እንዴት ናችሁ? ደህና ናቸው ን ያለ እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘት ትረክፍበል እያልኩ ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ይዤላችሁ መጥቻለሁ። እንግዲህ ድራማው የሚያጠነጥነው ገጠር ላይ ያለ እድሜያቸው የሚጋቡ ወይ ደግሞ ያለ እድሜያቸው ሳያውቁት ወይም ደግሞ ሀብታም ሆኖ ልጃቸውን በግድ በገንዘብ ለማግባት የሚሞክሩ ሰዎችን የሚያሳይ የሚዳስስ ድራማ ነው። ድራማው በጣም አስተማሪና ና ልባንጥብ ላይ ድራማ ነው። እንግዲህ ሮዛ ሉሊት ወደ ቤቷ ከመጣች ጀምሮ በዴቭ ላይ በጣም እየተቀያየረች ሉሊትን ከባንቴኑ ጋር ሆና እያሰቃየቻት ነው። ሮዛ እንግዲህ ባንቴኑ የድሮ ፍቅረኛዋ ነው። ከዴቭ ካገባች በኋላ ባንቴኑ ትተዋለች። ባንቴኑ ደግሞ ሮዛን እንደማይተዋት መቼም ቢሆን ከእሷ ራስ እንደማይወርድ እሷን የእሱ ሳያደርግ እንደማይተው ደጋግሞ ይዝትባታል ማለት ነው። ምክንያቱም ሉሊትን ካስወገደችለት እነሱ እቤታቸው እንደፈለጋቸው ማድረግ እንደሚችሉ ስላሰቡ ሮዛ በአንቴኑም ባትፈልገውም እንኳን ሚስጥሯን እንዳያወጣባት ምክንያቱም ለባሏ ለዳዊት ወንድም ያክስቴ ልጅ ነው ብላ ነው የተናገረችው። ዳዊት የሚያውቀው ያክስቷ ልጅ እንደሆነ እንጂ ፍቅረኛዋ ወይም ደግሞ የድሮ ባሏ እንዳደለ ያቃል። እናትየውም እንግዲህ የሮዛ እናት በኔ እይታ መዋሸት አልነበረባትም። ምክንያቱም ወን የእህቴ ልጅ ነው ብላ ባንቴኑ ከነሱ ቤት እንዲገባ አድርጋቸዋለች። እንግዲህ ሉሊትን ካስኮበለለበት በኋላ ዴቭ ባንቴኑን ከቤት አስወጥቶታል። ባንቴኑ እንግዲህ ሮዛን ከዚህ በኋላ አላሳፍርሽም፣ በአሁኑ በአሁኑ ትኮሪብኛለሽ እኔም አንቺም እንደፈለግን የምንሆንበት ሰዓት ደርሷ ይላታል። ሮዛ አንተን ከዚህ በኋላ ላይ አልፈልግም፣ ከቤቴ ውልቅ ብለህ ትወጣለህ። ይልቁንስ ወደ ቤት መልሽኝ፣ እንዴትም አድርገሽ። ቆይ እንዴት አድርጌ ነው ልመልስህ የምችለው? ለዚህ ባለፈው እናትሽም ተባብረናለች። ስለዚህ አሁንም እናትሽ እንድትተባበረን ማድረግ ትችላለሽ። ዴቭ ደግሞ እናትሽ ከጠየቀችው እምቢ ማለት አይችልም፣ ምክንያቱም ያፍራል፣ እናትሽ ስለሆነች። ስለዚህ እንዴትም አድርገሽ ወደ ቤት መልሽን ሲላት፣ ሮዛ እንግዲህ ካለዛ እያንዳንዱ ሚስጥር እንደሚናገርባት ያስፈራራታል ማለት ነው። ሮዛ ግራ ትጋባና ስልኩን ትዘጋበታለች። ከዛ እንግዲህ እናትየዋ ጋር ይሄድና ስልክ ይደውላል። ባንቴ ነው እናትዬ፣ ከዚህ በኋላ እናትሽን የምትፈልጊ ከሆነ እያንዳንዷ የምልሽን ነገር ታደርጊያለሽ ይላታል። እናትዬዋም እንግዲህ ቀበል ብላ አዎ ልጄ፣ እባክሽ ወደ ቤት መልሹ፣ ይገለኛል፣ ካለዛ ይገለናል ስትላት የእናትየዋን ድምፅ ስትሰማ ሮዛ በስልክ በጣም ትረበሻለች በጣም ትደነግጣለች ምክንያቱም በአንቴኑ የሚፈልገው ሮዛን ነው ዳዊትን ማየት አይፈልግም ሉሊትም አንቺ በጣም የምታምሪ እምቡጥ አበባ ነሽ ነገር ግን ያንቺን ገላ አሁን አልፈልገውም አንቺ መወገድ አለብሽ ብሎ አንቆ እንግዲህ የትንፋሽ እስከሚያጥራ ድረስ ጥሏት ነበረ ከዛ እናትየዋ እንግዲህ የእናቷን ድምፅ ስትሰማ እሺ ብላ ላሰብበት ብላ ስልኩን ትዘጋለች ባንቴኑ ጓደኛው ጋር ደውሎ እንግዲህ መሳሪያ እንዲሸጠው እንዲሰጠው ይጠይቀዋል። ጓደኛውን በሀሳቡ ይስማማና መሳሪያውን ይሰጠዋል። ከዛ እንግዲህ ከመሳሪያው ጋር ጓደኛዬ አንተ የሳምና እያለ እንግዲህ መሳሪያውን ዳዊት ለመምታት ለመግደል ቆርጦ ተነስቷል። ሮዛ ይሄን አታውቅም። ሮዛ እንግዲህ አሁን ሙሉ ለሙሉ ፍቅሯ ወደ ዳዊት ሆናል። አንደኛ ዳዊት ሀብታም፣ የዋህ በቃ ማንኛውም ሴት ልትወደው የምትችል ባህሪ ነው ያለው። እና ሮዛ አሁን ባንቴኑን በፍጹም አትወደውም። እንግዲህ ሚስጥሯን እንዳያወራባት ብቻ ብዙ ገንዘብ ሰጥተው ነበረ። ገንዘቡን ብትሰጠው፣ ምስሉ ግን ገንዘቡን አልፈልግም፣ የምፈልገው አንችን ነው እያለ እንግዲህ ያሰቃያታል። አንዳንዴ ቀላል ነው ብለን የምንዋሸው ውሸት ከኋላችን ይዞብን የሚመጣው መዘዝ ህይወታችንን ጭምር ሊያሳጠን ይችላል። ስለዚህ ድራማ እንኳን ቢሆንም በድራማ መልክ ቢያሳዩንም በትክክለኛው በገሃዱ ዓለም እንደሚደረግ ማወቅና መዋሸት እንደሌለብን እውነት ቆይቶ ቆይቶም ቢሆን መውጣቱ አይቀርም። ዴቭም አሁን ወይ ዳዊት ማወቁ አይቀርም እንግዲህ ሮዛና በአንቴኑ ፍቅረኛሞች እንደሆኑ። ስለዚህ የዛን ሰዓት በሚያውቅ ሰዓት ምን ሊፈጠር እንደሚችል መገመት ያቅተ ነው ስለዚህ ከዚህ ሁሉ እኛ ራሳችን በህይወታችን ዙሪያ አንድ ፍቅረኛ ይዘን ከዛ ፍቅረኛ ጋር ቀጣይነት ከሌለን በኋላ መቶ ሊበጠብጠን ሊረብሸን አይገባም። በቃ የበፊት ህይወታችን ወይም ደግሞ የበፊት ታሪካችን ታሪክ ሆኖ ቀርቷል። ስለዚህ እውነታውን ካለን ሰው ጋር ከምንኖረው ሰው ጋር እውነታውን ተናግረን በእውነት መንገድ ብንሄድ ጠቃሚነቱ ለራሳችን፣ ብንዋሽ ግን ተሳቀን ነው የምንለው። አንደኛ ከህሊና ጸጸታ እናመልጥም ሮዛ ስለዚህ በጣም እየተረበሸች በጣም እየደነገጠች ነው። አንዴ አንደኛ በእናቷ እየመጣ ያስፈራራታል። ሲቀጥል ደግሞ ዳዊትን ያስፈራራታል። ሚስጥሩን ሁሉን እንደሚናገር እያረገ ያስፈራራታል። በዛን ሰዓት እንግዲህ እሱ እሷ እንዳይናገርብኝ ስትል የሚፈልገውን ነገር ስታደረግለት የእሷ ህይወት የት ገደል ይገባል? እድሜያችን ተገንቶ ይቀጠላል። አንድ ሰው ደግሞ ካመነን እስከ አጠቅ ድረስ ነው የሚያምነን። አንድ ሰው ደግሞ አምኖን የሆነ ነገር ካገኘብን ካየበት አያምነንም። ስለዚህ ሮዛ አሁን ለዳዊት አስተዋይና ብልህ ነገሮችን በአስተዋይነት የሚፈታ ልጅ ስለሆነ ያለውን እውነታ ብትነግረው ይረዳታል ከዚህ ሁሉ ሲቀፍስ ከመት ጋር ከዛ እንግዲህ ያው ሽጉጡን ገዝቶ እናትየዋን ካስፈራራ በኋላ ለሮዛ በስልክ ታገናኘት በኋላ እንደማለቃት እወቂ አስቢበት ብሏት፣ እንግዲህ ዳዊት የሚመጣበትን ሰዓት ይጠባበቃል። ዳዊት እንግዲህ ከፖሊስ ጣቢያ ጭምር ተደውሎ የማን ወንጀል እንደምትደብቅ ተናገር ቢባል፣ ያው ለሮዛ ቃል ስለገባላት አልተናገረም። እዚ ጋር ዳዊት ራሱ ራስ ወዳድ ሆኗል። ምክንያቱም ሉሊትን ለማግኘት በጣም ብዙ ደግሞ በጣም ብዙ ነገር አድርጎ ሉሊትን አግኝቷል። ግን ወንጀለኛውን መናገርና ማሳወቅ ነበረበት። ግን ለሮዛ ሲል አልናገርም ብሎ ቃል ስለገባ ለመርማሪ ፖሊሱ አልተናገርም። ከዛ እንግዲህ ያው ከስራ ሲመጣ በአንቴኑ ተደብቆ ይጠብቀዋል። ይመታዋል፣ አይመታውም የሚለው እንግዲህ ሽጉጡን ደቅኖ ነው። ድራሙ ያቆሙ ቀጣዩ ክፍል ላይ ዳዊት ይመታል ወይስ አይመታም የሚለውን ደግሞ እሸላችሁ የምመጠ ይሆናል። የዛሬውን ከወደዳችሁት እንግዲህ በላይ ክፍሸር በሰብስክራብ ያረጋችሁ አበረታት። ለቤት አዲስ የምትመጡ ሰብስክራብ እያረጋችሁ አበረታት። ሁላችሁንም የምትከታተሉ እንጂ ጋር ያመሰግናል። እንግዲህ ኢትዮጵያ ውስጥ በርበሬ አሁን ትንሽ ቀነስ ነሳርበል። በጣም ተወዱ ህዝቡ ሁሉ አብዶ ነበረ።